ጤና ይስጥልን ተመልካቾች፣ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሎ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት ሰፋ ባለ መረጃ እንዲሁም ደግሞ ታማኝ በሆነ መንገድ ያቀርብላችኋል። ቢንያም ካሴ ነኝ። ዛሬ የዓለማችን ፖለቲካ መልኩን ከለወጠባቸው ጉዳዮች መካከል የሩሲያና የዩክሬን ጦርነት ሆኗል። ጉዳዩ ከሩሲያና ዩክሬን የተሻገረ ከመሆኑን ባሻገር ላለፉት ሶስት ዓመታት ያየናቸው የዓለም አቀፍ ውጥረቶችን በግልጽ የሚያስቀምጡ ሆነዋል። በተለይም ዛሬ ከዩክሬን ጉዳዩ ተሻግሯል። ቀደም ሲል አውሮፓውያን ጋር ሩሲያ እያደረገችው ያለው ጦርነት ነው ሲባል ቢሰነበትም በአሁኑ ሰዓት ደግሞ በግልጽ ከጀርመን ጋር እንዋጋለን የሚል አቋሟን ሞስኮ አስቀምጣለች። ታዲያ ሩሲያ በጀርመን ላይ ጥቃት መሰንዘሯ ዓለም አቀፋዊ ፖለቲካውንና ወታደራዊ ውጥረቱን ሌላ መልክ የሚያሰጠው ያደርገዋል። ጀርመን ጦርነት ተከፈተባት ማለት እንግሊዝ፣ ፈረንሳይን አሜሪካ ጭምር እጃቸውን አጣጥፎ ይቀመጣሉ የሚል ትርጓሜ ስለሌለው እጅጉን አደገኛ ያደርገዋል። በርሊን የተለያዩ ስርዓቶችን አሁን ወደ ኪየቭ አሳልፎ እሰጣለሁ የሚል መረጃ ማጋራት ተከትሎ ሞስኮ ቁጣ ውስጥ ገብታለች። ፕሬዚዳንት ቭላድሚር ፑቲን የሚሰጡት መግለጫ እንዲሁ የሚጠበቅ ነው። ቶረስ የተሰኘውን የጦር መሳሪያ ወይም ስርዓት ከፍተኛ ሚሳይል ማለት ነው ከ500 ኪሎ ሜትሮች በላይ የሚሸመጥጠውን ሞስኮን ጨምሮ ሊያወድም የሚችለውን የጦር መሳሪያ በርሊን ሰጣለው ማለቷ ስጋቱን ከሞስኮ በኩል ከፍ አድርጎታል። ለዚህም ነው ምላሽ አለን ጦርነት ውስጥ እንገባለን በሚል ሀሳቧን እያስቀመጠች የሚገኘው። ከትላንቱ ዛሬ ሁኔታዎች መልካቸውን ለውጠዋል። በሌላ በኩል ደግሞ ለመፍትሄ የሚሆን አንድ አማራጭ አለ። ፕሬዚዳንት ዶናልድ ትራምፕ የሚሄዱበት ርቀት ለመፍትሄ መልካሙን አጋጣሚ የሚፈጥር ነው የሚል መረጃ በሚጋራበት ሰዓት ሌላ አይነት የፖለቲካ አጀንዳ ደግሞ በበርሊንና በሞስኮ መካከል ብቅ ብሏል። የሁለቱ ሀይሎች ሰጥ አገባ በቀላሉ የዓለማችንን ፖለቲካ የሚዘውረውን ብቻ ሳይሆን ጦርነቱን ዓለም አቀፋዊ የሚያደርገው ይሆናል። ቶረስ የተሰኘው አደገኛ ሚሳኤል ሞስኮን ጭምር መምታት አሊያ ማውደም የሚችል በመሆኑ ሞስኮ ደግሞ እጅና ጣጥፊ አልቀመጥም በሚል መግለጫ ሰጠች ይገኛል ቶረስ ኬፕ 350 ደግሞ እጅግ አስቸጋሪ በመሆኑ ከ500 ኪሎ ሜትሮች በላይ ተምዘግዝጎ ሞስኩን ሳይቀር ሊያወድም የሚችል በመሆኑ አስቸጋሪ ተብሎ የሚቆም አይደለም። በምዕራቡ ዓለምና በሩሲያ መካከል ያለውን ውጥረት ከትላንቱ ዛሬ ያከፈዋል። እንዲህ አይነቱን አካሄድ ደግሞ መፍትሄ መስጠት የሚችሉት ዶናልድ ትራምፕና ራሳቸው ፕሬዚዳንት ቭላድሚር ፑቲን ብቻ ሆነዋል። ያም ሆኖ ግን ዛሬ በትራምፕም ሆነ በፑቲን የማይተማመኑ የፖለቲካ ኃይሎች በተለየም የምዕራቡ ዓለም እነ ጀርመን ፈረንሳይና ብሪታንያ የራሳቸውን ሀሳብ ማስቀመጥ ጀምረዋል። በርሊን ረዥም ርቀት ተወንጫፊ ሚሳይሎችን አሳልፋ በመስጠት ሩሲያን የማስመታት ውጥኗ ሩሲያ ደግሞ በርሊን ላይ አልፌ ጥቃት ሰነዝራለሁ የሚል አደገኛ መግለጫ እንድታወጣ እያደረጋት ይገኛል። ይህ ሁሉ ሂደት ባለበት ሁኔታና የፖለቲካ እቅዱን ሌላ መልክ ያሰጠዋል በሚል በርካቶች ስጋታቸውን እያስቀመጡ ባሉበት ሰዓት የጦርነት ነጋሪት ጉሰማው አስቸጋሪ በሆነ መንገድ መቀጠሉ ዛሬም የዓለማችንን ፖለቲካ ጥያቄ ውስጥ የሚያስገባ ሆኗል። ለዚህ መፍትሄ ለማምጣት ደግሞ ሁሉም በራሱ መንገድ የራሱን የፖለቲካ አካሄድና የራሱን መፍትሄ ይዞ መምጣት አለበት በሚል ሀሳቡ ቢጋራም በምን በኩል እንዴት የተኛው ሀይል ያስቆመው የሚለው ደግሞ በርካቶችን ጥያቄ እንዲያነሱ ያደርጋቸዋል። ለዚህ ደግሞ አካሄዱን ከትላንቱ ዛሬ መልካም ማድረግ ውጥረቱን ደግሞ ሌላ መልክ እንዳይኖረው ማድረግ እጅጉን የሚያስፈልግና ያለምንም ፖለቲካ ወደ ሌላ ውጥረት ሳይወስድ ለመፍትሄ የቀረበ ያደርገዋል ተብሏል። ያም ሆኖ ግን ሩሲያ ጀርመን ላይ ጥቃት እንደምትሰነዝር በግልጽ አስቀምጣለች።

የዩክሬን ሰው አልባ አውሮፕላኖች ሰርጎ ገቦች ሆነዋል ይሏቸዋል። አምስት የሩሲያን ግዛቶች ጥቃት ሰንዝረውባቸዋል። የአየር ኃይሉ ሰፈሮችንም አውደመዋል። እንግሊዝ ለጦርነት ተዘጋጁ፣ በአውሮፓን በአትላንቲክም ለዛውም በዋናነት ደግሞ ከሩሲያ ጋር እንፋጠጣለን፣ ጦርነቱ አይቀሬ ነው አለች። ዩክሬን የሰሜን አትላንቲክ የጦር ጥምረትን ገመድ አልባ ኔትወርክ ቴክኖሎጂ የሬዲዮ ሞገዶችን ዋይፋይ በመጠቀም ሩሲያ ላይ ጥቃት ሰነዘረች። ሩሲያና ኔቶ በሚቀጥሉት አራት አመታት መወጋታቸው አይቀሬ ነው። የዓለም ፖለቲካ የስጋቱ ውሎች ሆነዋል። ቀዝቃዛው አይሉት ሶስተኛው የተራዘመው የሁለተኛው ዓለም ጦርነት ውጤት አይሉት ወደ አንድ የማይታወቅ መንገድ የሚወስድ ግራጋቢው ጦርነት ተባብሷል። አንደም በቀጥታ አንደም በእጅ አዙር ሞስኮ ከኔቶዎች ጋር እያደረገች ያለው ጦርነት መሆኑን ግን ያስገነዝባል። ሩሲያ ዩክሬን ላይ ጦር ካዘመተች ወዲህ በአንድ ምሽት ግዙፉን የሰው አልባ አውሮፕላን ጥቃት ከመፈጸሟ ባሻገር ዩክሬን ስትራቴጂክ ቦምብ ጣይ አውሮፕላን ላይ ኢላማ ማድረጓ የሞስኮ የውስጥ ፖለቲካ ስጋት ተጋርጦበታል። በመኪና ተጭነው የተጓዙ ድሮኖች ጥልቅ የሩሲያ ግዛቶች ውስጥ በስውር መገኘታቸውና ጥቃቱን ከዛው እየተነሱ መፈጸማቸው ጥያቄውን ያበረተዋል የሞስኮ አየር ኃይል መሰረቶች ኢላማ ውስጥ መግባታቸው ተዋጊ ጀቶች መጋየታቸው ይህኑ በግልጽ የሚያሳይ ነው ጥቃቱ በሙርማንስክ በኢርኩትስክ በኢቫኖቮ ራያዛን እና አሙር አምስት ግዛቶች የተፈጸመ ሲሆን የሩሲያ ጦር በአየር መከላከያ ስርዓቱ በሶስት ግዛቶች ድሮኖችን አክሽፍ ያለው ብሏል በሙርማንስክ እና ኢርኩትስክ አካባቢ ግን ከባድ ጉዳት መድረሱን ራሱ ጦሩ አምነዋል በጥቃቱ ላይ የተሳተፉ ሰዎች በቁጥጥር ስር መዋላቸውን ምርመራ ላይ መሆናቸውን በቅርቡ ውጤቱ ይፋ እንደሚደረግም የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካ አቻቸው ማርኮ ሩቢዮ ጋር ሲነጋገሩ አረጋግጠዋል። አሁን ከዩክሬን ደህንነት አገልግሎት ኃላፊ ቫሴላ ማሉካ የሚገርም ዘመቻ ስለመደረጉ መልእክት ደርሶኛል። የሆነው ደግሞ በጠላት ግዛት ውስጥ ነው። ኢላማ ያደረገውም ወታደራዊ ጣቢያዎችን ነው። በተለይም ኢላማ ያደረገው ዩክሬንን ለመምታት የሚጠቀሙበትን መሳሪያዎች ነው። ሩሲያ የሚታይ ቀውስ ተመዝግቦባታል። የሚገባትን አግኝታለች። ይህ የዩክሬኑ ፕሬዚዳንት ቮሎሜር ዘለንስኪ እጅግ አስደናቂና የታለመለትን ኢላማ ያሳካም ተጨባጭ ቀውስ ሞስኮ ላይ ያመጣ ያሉት ሲሆን ነገ ከነገ ወዲያ ከሩሲያ በኩል የሚሰነዘረውን ጥቃት አደጋና አስፈሪነት ምላሽ ሽጡን ሲባሉ ለጊዜው ደሌላ አጣጥም በሚመስል መልኩ ችላ ብለው ታልፈዋል። ለአንድ ዓመት ከስድስት ወራት የተዘጋጀንበት ዘመቻ ነው። እናም አሳክተነዋል። ጦራችንና የደህንነት ባለሙያዎቻችን ክብር ይገባቸዋል ባይናቸው ዜለንስኪ ይህን ጥቃት በድጋሜ ለመሰንዘር አንድ ዓመት ከመንፈቅን ለመጠበቅ የዩክሬን ጦር ሊገደድ ነው። እስከዛ የሩሲያ ጦር እጁን አጣጥፎ ይቀመጣል ወይ መልስ ስጡ ዘለንስኪ ቢባሉም የቀረበላቸው ጥያቄ ሆኖ ሳለ ጉዳዩን ለጊዜው ችላ ብለውታል። በ117 ድሮኖች የሩሲያን ጀቶች አውድመዋል። የዩክሬን ደህንነት አገልግሎት ኤስቢዩ የሩሲያን ተዋጊ ጀቶች ግምት ውስጥ ያስገባው ጥቃት በጥቅሉ 7 ቢሊዮን ዶላር ኪሳራ አስከትሏል ብሏል። ከጦር ግንባሩ በሺዎች የሚቆጠሩ ኪሎሜትሮች ርቀን ሄደን መምታት ችለናል ብሏል። ኤስቢዩ የዩክሬን ደህንነት አገልግሎት በዚህ ዘመቻ ስልታዊ ደል አግኝተናል የሚል መግለጫውንም አውጥተዋል። ጥቃቱ ለሩሲያ ፖለቲከኞችና የመከላከያ ሰዎች ትልቅ የስጋት መልእክት የሰደደ ከመሆኑም በላይ ኪየቭ ጥልቅ የሞስኮን ግዛት መምታት እንደምትችል በግልጽ ያስቀመጠ አድርጎላታል። በቤላያ የአየር ኃይል ጦር ሰፈር ኢርኩትስክ ላይ 4300 ኪሎ ሜትር ከዩክሬን ድንበር ርቀት ላይ ጥቃት ሲፈጽሙ፣ ዩክሬናውያን በኦሌኒያ ደቦይ ሙርማንስክ አካባቢ ደግሞ ከዩክሬን 1800 ኪሎ ሜትር ርቀት ላይ ኢላማቸውን አሳክተዋል። በእርግጥም ዩክሬን በዚህ ወታደር እርምጃዋ ጥልቅ የሩሲያን ግዛት መምታት መቻሏ ለእነ ፕሬዚዳንት ቮሎድሚር ዘለንስኪ ድል ሆኗል። ፑቲንን ደግሞ ክሬምሊን ዘግተው ከጸጥታ ኃይሎች ጋር እንዲመክሩና ለቀጣይ የጥቃት አድማ ስፋትና ዓላማም እንዲመክሩ አስገድዷቸዋል። ስለ ኔቶ መስፋፋት ተናግረናል፣ እንዳታደርጉት ብለናል። የእኛን የደህንነት ሁኔታ ይጥሳል። እስካሁንም ግን የሚያደርጉት ያንን ነው። ያ ልክ ነው ብላችሁ ታምናላችሁ? እዚህ ፍትህ የለም። ያን መለወጥ አለብን። እናም እናሳኳለን። ዓላማው የሩሲያን ጀቶች በማጥቃት አየር ላይ የሚወስዱትን የበላይነት ለመቀነስ ሲሆን በትንሹ አርባን ጀቶችን አውድመናል ብለዋል የዩክሬን ኃይሎች። የኪየቭ ደህንነት አገልግሎት ድሮኖች ወደ ሩሲያ ጥልቅ ግዛት ሰርጎ በማስገባት በመኪና ውስጥ በመደበቅ ከጦርነት ሰፈሮች ከጦር ሰፈሮች በቅርብ ርቀት ጥቃቱ እንዲሰነዘር አድርገዋል። ይህ ደግሞ ዘመቻው በሩሲያ ውስጥ ካሉ ሰዎች ጋር በቅንጅት የተፈጸመ መሆኑን በግልጽ የሚያሳይ ነው። የሩሲያ ፌዴሬሽን የደህንነት አገልግሎት ኤፍኤስቢ ቡድን ሲሰራ ነበር የሚል ጥያቄ ሳይነሳበት አይቀርም። ሰርጎ ገብ ድሮኖች በሩሲያ ስትራቴጂክ ቦምብ ጣይ ተዋጊ ጀቶች ላይ ጥቃት አድርሰው የሚቆሙ እንዳልሆኑም ተነግሯል። 388 ሰዎችን ይዞ ወደ ሞስኮ ሲሄድ የነበረ ባቡር በብሪያንስ ግዛት ድልድይ ተሰብሮ ቢያንስ ሰባት ሰዎች ሕይወታቸውን አጥተዋል፣ 69 የሚሆኑት ጉዳት ደርሶባቸዋል። በዚህ ላይ ኃላፊነቱን የወሰደ ባይኖርም ሞስኮ የሽብር ድርጊት ብለዋለች። ለዚህም ነው በሩሲያ ላይ የተቀናጀ ጥቃት ተሰንዝሯል የሚባለው። ሩሲያ ወደ ጥልቅ የዩክሬን ግዛት በተለይም በ ሱሚ አድማሷን ስታስፋ እንዲሁም ግንቦት ላይ ብቻ 450 ስኩዌር ኪሎ ሜትር ቦታን ተቆጣጠረች በተባለበት ሰዓት ትርምሱ እየበረታ መጥቷል። ሩሲያ እሁድ ምሽት 472 ድሮኖችንና ሰባት ሚሳይሎችን በመጠቀም በዩክሬን ላይ ማስወንጨፏም የተባባሰውን ውጥረት የሚጠቁም ያደርገዋል። ይህ ሁሉ ወታደራዊ ውጥረት በሩሲያና በዩክሬን መካከል ባየለበት ሰዓት ከአውሮፓ በኩል በተለይም ዩናይትድ ኪንግደም በአውሮፓና በአትላንቲክ ለጦርነት መዘጋጀት እንዳለባት በመከላከያዎቿ በኩል መገለጹ አስፈሪው ጊዜ እየመጣ መሆኑን የሚጠቁም አድርጎታል። የብሪታንያ መከላከያ ሚኒስትር በ130 ገጹ ሰነዱ ለጦርነት መዘጋጀት አለብን የሚል የጦር መሳሪያ አቅርቦትንም ና ምርትን መጨመር እንዲሁም ሩሲያን እዛው ማስቀረት የሚል ሀሳቡን ማጋራቱ ውጥረቱ በሞስኮና በለንደን ብቻም ሳይሆን በዓለም አቀፉ ማህበረሰብ ላይም ከኔቶ አንጻር የሚቃኝ ውጥረት እንዳለ የሚጠቁም አድርጎታል። የብሪታንያ መከላከያ ሚኒስትር ጆን ሄሌ ለ300 ዓመታት ዝቅተኛ ሆኗል ያሉትን የጦር ቁጥር ከፍ ማድረግ እንደሚያስፈልጋቸው ተናግረዋል። ያም ሆኖ ግን ምርጫ ለመጠበቅ የሚያስገድድ ቢሆንም አሁን ካለው ስጋት አንጻር ግን በርካታ ለውጦች መድረግ እንዳለባቸው ጠቁመዋል። ጦሩና የሚመለመለው ወታደር ቁጥር ከሚፈለገው ፖለቲካዊና ስትራቴጂክ ስጋት አንጻር አሁን አብሮ የማይሄድ ሆኖባቸዋል። ዩናይትድ ኪንግደም ከሩሲያ ጋር በቀጥታ ለመዋጋት መዘጋጀት እንዳለባት የጠቁመው ሰነዱ ለንደን ስምንት ቢሊዮን ዶላር በመከላከያ ላይ ማፍሰስ እንዳለባትም ይጠቁማል። ሩሲያና ቻይናን ስትራቴጂካዊ ስጋት አድርጎ የሚመስለው ውጥን ብሪታንያ በተለ ከሞስኮ ጋር ወደ ጦርነት ልትገባ እንደምትችል ያመላከተም ሆኗል። አዳዲስ የጦር መሳሪያ ፋብሪካ ግንባታን ግምት ውስጥ ያስገባ እንዲሁም የባህር ኃይልን ማጠናከርም የሚያስገድድ አድርጎታል። ይህ ሁሉ ታዲያ ሩሲያን ግምት ውስጥ ያስገባ ነው። ይህ ደግሞ አሁናዊ ውጥረቱን በግልጽ የሚያሳይ ሲሆን፣ የሰሜን አትላንቲክ የጦር ጥምረት ኔቶ ሩሲያን የመውጋት ውጥን እንዳለው የሚጠቁም ነው በሚል ክሬምሊኖች ግንዛቤ ወስደዋል። የተከበረ የተከበሩ ዶናልድ፣ አንድ ነገር ግልጽ ልሁንሉ ወደ ፖላንድ እና በጥቅሉ የኔቶን ግዛት መከላከል ጉዳይ ስንመጣ ማንም ይሁን ማን እንዲሁ ቀለል አድርጎ በተሳሳተ ስሌት ከመጣ የሚጋፈጠው ከሙሉ ኔቶ ኃይል ጋር ነው። ምላሻችን እጅጉን አውዳሚ ይሆናል። ይህ ለፑቲንና እኛን ለመምታት ለሚያስብ ሁሉ ግልጽ መሆን አለበት። በሌላ በኩል ሩሲያ በሚቀጥሉት አራት ዓመታት ውስጥ ኔቶን ትመታለች የሚል መረጃ ከምዕራቡ ዓለም በኩል መውጣቱ በሞስኮና በምዕራቡ መካከል የጦርነት ነጋሪት ጉሰማውን የሚጠቁሙ አድርጎታል። በርካታ ማሳያዎችም አሉ። ዩክሬን የኔቶን ገመድ አልባ የኔትወርክ ቴክኖሎጂ የሬዲዮ ሞገዶችን ዋይፋይ በመግጠም እየወጋችን ነው በሚል እነ ፑቲን መክሰሳቸው እንደ ማሳያ ይወሰዳል። ስርዓቱ ከኤፍ 16 ሚራጅ 2000ና ፓትሪዮት ሚሳይል ማስወንጨፊያዎች ላይ በማሳሰር አደጋ እየፈጠረች ነው ዩክሬን ተብሏል። ምዕራቡን ሰው ሰራሽ የጦር መሳሪያዎችን ስትጠቀም የኔቶን የተቀናጀ የጥቃት ስርዓት እንድትቀላቀል ተፈቅዶላታል ዩክሬን የዩክሬን መከላከያ ያረጋገጠው መሆኑ ነው። ለዚህም ነው ሩሲያ ከኔቶ ጋር ጦርነት ውስጥ ናት እየተባለ የሚገኘው። በእንዲህ አይነቱ ሁኔታ ታዲያ የዓለምን ፖለቲካ በስጋት ውስጥ የከተተው የሩሲያና የእንግሊዝ ኃይሎች እንዲሁም በሩሲያና በዩክሬን መካከል ያለው ውጥረት ዛሬ ተባብሶ መቀጠሉ ምናልባትም የድርድር ሂደቶችን ጫና ውስጥ ሊያስገባቸው ይችላል ተብሏል። የአሜሪካ ፖለቲከኞችም ኔቶ አንድም ሆነ በሌላ መንገድ የራሱን ሄድ ሳይከተል አልቀረም በሚል በጥርጣሬ መልክ ሐሳባቸውን ማጋራታቸው ሞስኮ ዛሬም ከትላንቱ ከምዕራቡ ዓለም በተለይም ከነ ብሪታንያና ጀርመን እንዲሁም ፈረንሳይ ስጋት እንዳለባት በግልጽ የሚያሳይ አድርገዋል።